ሰላም ያበሻ አዲስ ቤተሰቦች እንደምናላችሁ፣ የሰዓቱ ዜናችን ተጀምሯል። በቅድሚያ ከሀገሩ ዜና እንጀምራለን። ከቀበሌ የነዋሪነት መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ይከለከላል። የትግራይ ክልል ሰላምና ጸጥታ ቢሮ መታወቂያ በሁሉም አካባቢዎች ተሟልቶ ባልተዳረሰበት ሁኔታ ይህንም መሰል አስገዳጅ መግለጫ ማውጣት ተገቢ አይደለም፣ የመቀለ ከተማ ነዋሪዎች። የትግራይ ክልል የሰላምና ጸጥታ ቢሮ ከቀበሌ ነዋሪ መረጋገጫ መታወቂያ ውጭ በሌላ መንቀሳቀስ ይከለከላል ሲል ያወጣው መግለጫ አነጋጋሪ ሆኗል። መግለጫውን በማስመልከት ፋይዳ ፓስፖርት፣ የባንክ ደብተር እና የተለያዩ የመንግስትና የግል መስሪያ ቤቶች መታወቂያዎች ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው በማለት አስተያየት ይሰጣሉ። ከነዋሪዎቹ ገንዘብ ለመሰብሰብ ከማለም ውጭ የሚተገበር መግለጫ አይደለም ያሉም አልጠፉም። በክልሉ ወጣቱ ያለውን የሚታየውን ሰፊ የለውጥ ተነሳሽነትና ፍላጎት ለማዳከም ለማፈን ያለመ ነው የሚል ጠንካራ አስተያየቶች አንሸራሸር ወጣቶችም አሉ። የክልሉ የሰላምና ጸጥታ ቢሮ ያወጣው መግለጫ የቀበሌ ነዋሪ ማረጋገጫ መታወቂያ ተዘጋጅቶ ለዕድላ ዝግጁ መሆኑንና ነዋሪው እየወሰደ እንደሆነ ያመለክታል። ከቅርብ ጊዜ በኋላም ያለ ቀበሌ የነዋሪ ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ስለሚቆም ሁሉም ነዋሪ ተገቢውን ነገር አሟልቶ ወደሚኖርበት የቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርበታል ይላል መግለጫው። ቲክፋ የኢትዮጵያ የመቀለ ቤተሰብ አባል የክልሉ የሰላምና የጸጥታ ቢሮ መግለጫን ለማረጋገጥ ወደ ተወሰኑ የመቀለ የቀበሌ ከተማ አስተዳደሮች ተዘዋውሮ እንደተመለከተው የተባለውን የነዋሪ መታወቂያ ተሟልቶ አልቀረበም። የመቀለ ከተማ አንድ ቀበሌ አስተዳደር ለቲክፋ በሰጡት ያለሁት አስተያየት ቢሮ የሚለውና መሬት ላይ ያለው አይገናኝም። ለምሳሌ የእኛ ቀበሌ ነዋሪዎች መታወቂያ እንዲዘጋጅ የሚጠይቀውን ገንዘብ አሟልተው ባለመክፈላቸው ምክንያት የደረሰን የህትመት ውጤት ስለሌለ እድል አልጀመርንም ብለዋል። ከጦርነቱ በፊት ለነዋሪዎች ሲሰጥ የነበረው የወረቀት የነዋሪ መታወቂያ ካርድ ወደ ዲጂታል ለማሳደግ ሲደረግ የነበረው እንቅስቃሴ በመቋረጡ ምክንያት ነዋሪዎች ከጦርነቱ በኋላ ለተለያዩ ስራዎቻቸው ማሳለጫ መታወቂያ አጥተው ሲጉል አሉ ማየት የተለመደ ነው። ከቅርብ ጊዜ በኋላ በክልሉ አገልግሎት መስጠት የጀመረው አገራዊ የፋይዳ ዲጂታል መታወቂያ እንዲሁም የአዲሱ ፓስፖርት እደላና አድሳት ችግሮቻቸውን በመጠኑ ሊያቀልላቸው ችለዋል። በሌላኛው በትግራይ ዜናችን በትግራይ የተቋረጠው የነዳጅ አቅርቦት በትግራይ ጊዜ አስተዳደር የንግድና የኤክስፖርት ኤጀንሲ እንደሚለው ወደ ትግራይ ይገባ የነበረ ነዳጅ ካለፈው ጥር ወዲህ መጠኑ እንዲቀንስ መደረጉን የሚያወሳ ሲሆን መጋቢት አራትና አምስት ቀን ደግሞ ወደ ትግራይ የሚጫኑ የነዳጅ ቦቴዎች ወደ ሁለት ዝቅ ማለቱን ይባስ ብሎ ከመጋቢት ስድስት በኋላ ደግሞ ሙሉ በሙሉ መቆሙን ያመለክታል። በትግራይ በተለይም ከቅርብ ጊዜ ወዲህ በከፍተኛ ሁኔታ አስቸጋሪ ሆነው ካሉ ጉዳዮች መካከል የነዳጅ አቅርቦት አንዱ ነው። ከጦርነቱ በኋላ ዳግም ወደ ስራ ተመልሰው የነበሩ በክልሉ የሚገኙ የነዳጅ ማደያዎች ከቅርብ ጊዜ ወዲህ በአብዛኛው አቅርቦት ችግር በሚል ምክንያት ስራ እያቆሙ ይገኛሉ። በመቀለ ዛሬ ባደረግነው ቅኝት በሁሉም የተመለከት ናቸው የነዳጅ ማደያዎች ነዳጅ የለም የተባለ ሲሆን በአንጻሩ በጥቁር ገበያ አንድ ሌትር ናፍጣ 180 ብር፣ አንድ ሌትር ቤንዚል ደግሞ ከ240 እስከ 250 ብር ሲሸጥ ተመልክተናል። የነዳጅ ዋጋ ንረትና ስውር ገበያ በአሽከርካሪዎች ላይ ያደረሰው ችግር፣ በትግራይ የተከሰተው የነዳጅ እጦት መነሻዊ አቅርቦት ውስንነት መሆኑን የክልሉ ንግድና ኤክስፖርት ኤጀንሲ ይገልጻል። ኤጀንሲው መጋቢት 10 ቀን 2017 ዓ ም ለኢትዮጵያ ንግድና ቀጠናዊ ትስስር ሚኒስትር እንዲሁም የነዳጅና ኢነርጂ ባለስልጣን በጻፈ ደብዳቤ ከመጋቢት 6 ቀን 2017 ዓ ም ወዲህ ባሉት ቀናት ወደ ትግራይ የተጫነ ነዳጅ የለም ይላል። በትግራይ ጊዜ አስተዳደር የንግድና ኤክስፖርት ኤጀንሲ እንደሚለው ትግራይ ገባ የነበረው አስፈላጊ ነዳጅ ካለፈው ጥር ወዲህ መጠኑ እንዲቀንስ መደረጉን የሚያወሳ ሲሆን ባለፈው ሳምንት መጋቢት አራትና አምስት ቀን ደግሞ ወደ ትግራይ የሚጫኑ የነዳጅ ቦቴዎች ወደ ሁለት መውረዱን ይባስ ብሎ ከመጋቢ ስድስት በኋላ ደግሞ ሙሉ በሙሉ መቆሙን ያመለክታል። ይህ በትግራይ ያለው የነዳጅ አቅርቦት ችግር በህብረተሰቡ ከፍተኛ ችግር ፈጥሮ ያለ ሲሆን ያነጋገርናቸው የመቀለ ነዋሪዎች እና የታክሲ አገልግሎት ሰጪዎች ችግሩ ከጊዜ ወደ ጊዜ እየተባባሰ ይገኛል ይላሉ። በመቀለ የተሽከርካሪዎች እንቅስቃሴ ከተለመደው መቀነሱን መታዘብ ይቻላል። የክልሉ ንግድና ኤክስፖርት ኤጀንሲ ለፌዴራል መንግስት የሚመለከታቸው መስሪያ ቤቶች በጻፈው ደብዳቤ ወደ ትግራይ የሚገባ ነዳጅ መቀነሱ አሁን ላይም ደግሞ ሙሉ በሙሉ መቆሙን ተከትሎ የሰብአዊ ድጋፍ ስራዎች የሆስፒታል አምፑላንስ ስራ የመድኃኒት አቅርቦትና ስርጭት የንግድ መስኖ ተግባራዊ እንዲሁም ሌሎችም ማህበራዊና ኢኮኖሚያዊ እንቅስቃሴ ተደናቅፏል ብሏል። ለዚህም በነዳጅ አቅርቦት ላይ አፋጣኝ መፍትሄ ጠይቋል። ከዚህም በተጨማሪ መቀለ ዙሪያ የሚገኙ አርሶ አደሮች ለመስኖ ስራዎች የሚያስፈልጓቸው ነዳጅ ማጣታቸውን ተከትሎ በያዝነው ሳምንት በመቀለ ጎዳናዎች ያለውን ችግር የሚገልጽ ሰልፍ አድርገው እንደነበረ የክልሉ መገናኛ ብዙሀን ዘግቧል። አርሶ አደሮች ውሃ ለመሳብ የሚያገለግሉ ማሽ ኖችን የሚያንቀሳቅሱበት ነዳጅ በማጣታቸው ምክንያት ስራቸው መደናቀፉን ገልጸው በዚህ ጉዳይ ዙሪያ ከፌዴራል ንግድና ቀጠናዊ ትስስር ሚኒስቴር እንዲሁም ሌሎች የሚመለከታቸው አካላት ምላሽ ለማግኘት የተደረገው ጥረት አልተሳካም። በሌላኛው ዜናችን የሱዳን ጦር ከሁለት ዓመት ጦርነት በኋላ ቤተ መንግስቱን መልሶ ተቆጣጠረ። የሱዳን ጦር ተፋላሚ የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከሁለት ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸሉ በማህበራዊ ሚዲያ የተጋሩና ቢቢሲ ያረጋገጣቸው ቪዲዮዎች አሳይተዋል። ፈጥኖ ደራሽ ኃይሉ ተሸንፎ ከመዲናው ተባሮ የነበረው የሱዳን ጦር ከሁለት ዓመት በኋላ መዲናዋን ተሰማርቶ ካርቱምን መልሶ ለመቆጣጠር የተቃረበ ይመስላል የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም የጦሩ ቃል አቀባይ ነቢል አብደላ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቶች መቆጣጠሩን ነው ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል ቃል አቀባዩ ካርቱም ለበርካቶች ህይወት መቀጠፍ የሆነው የአገሪቱ የእርስ በርስ ደም አፋሳሽ ጦርነት ከሁለት ዓመት በፊት የተጀመረበትን እንዲሁም ከፍተኛ ፍልሚያዎች የተካሄዱ ዱባት ናት። ጦርነቱ ከተጀመረበት ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱም ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ ቆይቷል። ለሱዳን የጦር ተፋላሚዎች ካርቱምን ማስመለስ ትልቅ እንዲሁም በግጭቱ ወሳኝ ምዕራፍ ነው። ጦሩ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎች አስመዝግበዋል። ሐሙስ እለት በሪፐብሊካን መንግስት አቅራቢያ የሰዋል በአውሮፕላኖችና ና የአየር ጥቃቶች ፍንዳታዎች ማስከተላቸውን የአይንማኞች ተናግረዋል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ሐይምቴ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩትን የፕሬዝዳንታዊ ቤተ መንግስትና አካባቢውን ለመከላከል ቃል ገብተው ነበር። በተለያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀዋል። ተፋላሚ ኃይሎች ስትራቴጂ ጅጋዊ ቦታዎችን ለመቆጣጠር በሚል በውጊያውን ቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ቢሆን ፈጥኖ ደራሽ ኃይሉ ሰፋ ያሉስ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። ከውጭ ወዳገኘነው ዜና ስንሄድ ትራምፕ የፌዴራል የትምህርት ዲፓርትመንትን ለማፍረስ ትእዛዝ ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፌዴራል የትምህርት ዲፓርትመንት እንዲፈርስ የስራ አስፈጻሚ ትእዛዝ ፈረሙ። የተወሰኑ የአሜሪካ ወግ አጥባቂዎች ለረጅም ጊዜ ሲያልሙት የነበረ ሲሆን ትራምፕ በብርጫ ቀስቀሳቸው ወቅት ተቋሙን እንደሚያፈርሱት ቃል ገብተው ነበር። የሪፐብሊካኑ ፕሬዚዳንት የትምህርት መመሪያውን አስደንጋጭ ውድቀት ያመጣ ሲሉ የከሰሱት ሲሆን ተቋሙ የሚቆጣጠረውን ገንዘብ ለግዛቶቹ ለመመለስ ቃል ገብተዋል። ተቋሙን ለመዝጋት የአሜሪካ ምክር ቤት ዩንታ እንደሚያስፈልገ ታውስ ቢያሳውቅም ትራምፕ በተቻለ ፍጥነትን ዘገዋለን ብለዋል። ተቃውሞ ባለፈው ሳምንት ከፍተኛ የሰራተኞች ቅነሳ እንደሚያደርግ እንዲሁም ከአሁን ይዘጋል የሚለው እርምጃ ጋር ተያይዞ በርካታ ሕጋዊ ተግዳሮቶች ገጥመውታል። ሐሙስ እለት በዋይት ሃውስ በትምህርት ቤት ጠረጴዛ ላይ በተቀመጡ ሕጻናት ተከቦ የነበሩት ትራምፕ አሜሪካ ከየትኛውም ሀገር በበለጠ ለትምህርት ብዙ ገንዘብ ታፈሳለች፣ ሆኖም ተማሪዎች በውጤታቸው ደረጃ ግርጌ ላይ እንደሚገኙ አክለዋል። ዋይት ሃውስ በበኩሉ የትራምፕ አስተዳደር የተቋሙን የተወሰኑ ክፍሎች በሕግ ወሰኑ ውስጥ ለመዝጋት እንደሚንቀሳቀስ ገልጿል። ይህ ውሳኔ እንደበርካ ቶች የፌዴራል መንግስት ተቋማት ለመቀነስ በሚል የአፈጻጸም ትእዛዝ ተፈረሙባቸው ህጋዊ ተግዳሮቶች እንደገጠሙት ሊሆን እንደሚችል ተጠቁመዋል። ትራምፕ የስራ አስፈጻሚ ትእዛዙን በሚፈርሙበት ስነ ስርዓት ላይ ተቋሙን እንድትመራ ይሸማል ሊንዳ ማክ መሆንን አወድ ሰው የተቋሙ የመጨረሻ ኃላፊ እንደምትሆን ያላቸውን እምነት ገልጸው በአስተዳደራቸው ውስጥም የምትሰራው ሌላ ነገር እፈልጋለሁ ብለዋል። ትራምፕ ትእዛዙን ከፈረሙ በኋላ የሉዊዚያና የሪፐብሊካን ተወካይ ሴናተር ቢል ካሲዲ ተቋሙን ለመዝጋት ያቀደ ህግ ለማውጣት መታቀዱ ሉን አስታውቀዋል። ነገር ግን ሪፐብሊካኖቹ በሴኔቱ ያላቸው ብልጫ እዚህ ግባ የማይባል 53 ለ47 ሲሆን የፌዴራሉ ተቋም ለመዝጋት ስልሳ ድምፅ ያስፈልጋቸዋል። ከዚህም ጋር ተያይዞ ይህንን በቀላሉ ለማሳካት እንደማይችሉ እየተነገረ ነው። ሆኖም ዲፓርትመንቱ በመደበኝነት መዝጋት ባይቻልም የትራምፕ አስተዳደር የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ላይ እንዳደረገ ሁሉ የገንዘብ ምንጩን በማድረቅ እንዲሁም ሰራተኞቹን የማባረር ተግባራትን ሊፈጽም ይችላል። ይህ እርምጃ ኤጀንሲው በርካታ ፕሮግራሞቹን እንዲሁም የረድኤት ተግባሮቱን እንዲያቆም አስገድዶታል። ትራምፕ ያቀረሙት የስራ አስፈጻሚ ትእዛዝ አስተዳደራቸው ምን አይነት እርምጃዎችን እንደሚወስድ እንዲሁም የትኞቹን ፕሮግራሞች ሊታጠፉ እንደሚችሉ ዝርዝር መረጃዎችን አላካተተም። ኃላፊዋ ሊንዳ ማክሞኒ የዲፓርትመንቱን መዘጋት ለማመቻቸት ሁሉንም አስፈላጊ እርምጃዎች እንዲወስዱና ለግዛቶቹና ለአካባቢው መንግስታት ኃላፊነቱ እንዲሰጡ ያዛል። እንዲሁም አሜሪካውያን የሚተማመኑባቸው አገልግሎቶች፣ ፕሮግራሞች ውጤታማና ባልተቋረጡ መልኩ እንዲሄዱ ማረጋገጥ እንደሚኖርባቸው መመሪያ ተቀምጦላቸዋል። በአውሮፓውያኑ 2019 የተመሰረተው የትምህርት ዲፓርትመንት የተማሪዎች ቡድን ከማስተዳደር በተጨማሪም ዝቅተኛ ገቢ ያላቸው ተማሪዎች የሚረዱ ፕሮግራሞችን ይመራል። ነገር ግን ትራምፕ ተቋሙ ዘርን፣ ጾታዊና ፖለቲካዊ አመለካከቶችን በታዳጊዎች ላይ ለማስረጽ እየሞከረ ነው ሲሉ ይከሱታል።